ትናንትና ልዕልቷ እና ሸበለው ማለት ነው። ምንድን ነው ነገሩ? ምን ተፈጥሮ ነው እንደዛ ትላላችሁ? ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናል ተከታታይ ሰላማችሁ ይብዛልኝ በያላችሁበት። እንግዲህ መቼስ የሆነ ዜና ሲገኝ አሳብ መሰጠት አለበት። አዎ እኔ ደግሞ እንደዛ አይነት ቤሪ ኢምፖርታንት የሆነ ነገር ካላወረሁበት ደስ አይለኝም። መዘገብ አለበት። ይሄ መዘገብ መዘገብ ያለበት ጉዳይ ነው። ይገርማችኋል ትናንትና ልዕልቷ ምር ድምቅምቅምቅ ብሎባት እዛ ሄዳ የወንድሟን ጓደኛ በፕራንክ ታስለቅሳለች። እሺ ወደዚህ ስንመጣስ ወደ ሸበለው ስንመጣስ በማታ ማታ ላይ ማለት ነው ትክታክ ላይቭ ትክታክ መንደር ገብቶ አባቴ፣ አንበሳ በአንበሳ አንበሳ በአንበሳ ይሄንን ልጅ ከነማለያው ባናቶ ታከለው በአናቱ ተከለው። አስቡት። የክብር ማርያ ሳት ቀር በአናቷ ተተከለች። እነዚህ ልጆች በሄዱበት ቦታ በሄዱበት ቦታ የሚያኮሩን የሚያስደምሙንስ ነገር ትላላችሁ ትላላችሁ ውዶቼ የሆነ እኮ አባባል አለ። ባልና ሚስት ከአንድ ወንድ ከአንድ ወንዝ ይቀዳል ይባላል። ብሩኬና ሀይሚ ማለት ነው። ለምሳሌ ያክል ምሳሌ ይሁኑ፣ የምን የምሳሌ ያክል ምሳሌ እንደ ምሳሌነት ይቀመጡልን። ትላላችሁ ትላላችሁ። ይሄው በተግባር ነው እያሳዩን ያሉት። እኔ በጣም ትናንትና ቀን በጣም ፈርቼ ነበረ። ስወዛገብላችሁ ነበር ይዋልኩት ለካ ነገሩ አመሻሽ ላይ ይሄ ነሯል ነገሩ። ትላላችሁ እንዲህ የትናንትናውማ ቀን ውዶቼ፣ የትናንትናውማ ቀን እነ ጠንፌ በኮመንት ላይ ሳይቀር ለሸበለው አይላቪ ብሮ መልስልኝ ወንዶቹ ወደ ወንዶቹ ስንሄድ ደግሞ ሀይም እየነን የላግባት ተውልኝ። እንዲህ ስንትና ስንት ስንትና ስንት ነገር አየን እኮ፣ በምሽት ትላላችሁ። ስንትና ስንት ነገር አየን አሳየን። አይን የማያሳየው ነገር የለም። አቤት መንጫጫት ትላላችሁ። ብቻ ብቻ የእኛ አስደማሚዎች፣ የምታስደምሙን ነገርስ በሄዳችሁበት ቦታ የምታኮሩንስ ነገር ትላላችሁ። እናንተን እኮ ያለመውደድ ንፍገት ነው። ያለመውደድ ንፍገት ነው እናንተን የሚጠሉ ደግሞ የሆነ ሴጣን ባናታቸው ላይ ምናምን ነገር የተቀመጠ ሰው ነው። እንደዚ አይነት ሰው ነው ልጁ ግን እንዲ ልጁን ግን እንደዚህ ባናቱ ተክላችሁ ሙቤ ብሩኬ እንዲሁም ሙፍታ ማለት ነው። መቼ መቼ ወደ ማለት ወደ ነበረበት ቦታ ልትመልሱት ነው ትላላችሁ። እንዴ እኔ እኮ ግርም ይለኛል። እኔ እኮ ያለ አንድ ምክንያት ልጅቷ እንደዛ አምሮባት አልመጣችም አልኩኝ። ሀይሜ ከምንጊዜውም በላይ ፏ ድምቅ ድምቅ ብላ እግዚአብሔርን እንዴት እንደ ወርቅ ስታበራ ነበረ። በቃ የሆነ ቅላቷ ፊቷ የሆነ ጭምር ብሏል ወፍሯል ምናምን ነገር እምር ብሎባታል በዛ ላይ ደግሞ ስትስቅ ከልቧ ነበረ ስስቅ የነበረው። እና በጣም እኔ ጠርጥር የነበረ እነዚህ ልጆች የሆነ ነገር በቃ አላልኩኝ አላልኩኝ ያው ሸበለዋ በትክታክ እሷ ደግሞ በቤቶ መንደር። እናቴ አይ አሁን ይሄ ስም ማለት ነው ይሄ ስም ይሄ አንጫጫቸው፣ ምሪያቸው፣ አስለቅሻቸው። ለሀይሚ ብቻ አይደለም ለብሩኬም ይሆንልን። እውነት ያው የአንጫጫቸው ባናታ ለብሩኬማ እንደዚ ነው መሆን ያለበት። ምራቸው፣ አንጫጫቸው ባናታቸው ትከላቸው ባናታቸው ትከላቸው ከነማለያቸው ትላላቸው ትላላቸው አባቴ ከነ ባራታቸው ከነ ማላያቸው አንበሳ። ያው ወረድ ወረድ አድርጉለት ተደርጎለት ማለት ነው እንዴ ዊዘር፣ እነ ዊዘር በጣም በጣም ቴንኪው። እነሱ ነበሩ አንበሳ ሲያወርዱ የነበሩት ምናምን ነገር። በቃ የማታው ምሽት አጠይቁኝ። በተለይ ደግሞ ፍሊተር አድርጋ ስትዘፍን የነበረ ሴትዮ ነበረች። ማታ ማስማ ማታ ከሆዴ ነፈረ። በተለይ ፍሊተር ለብሳ የዘፈነች ፍሊተር አድርጋ ፊቷ ላይ ፍሊተር አይደለም እንዲ የሆነ ፍሪተር ፍሪተር ነው የሚባለው፣ ውዶች። እኔ ስለ ኢትዮ ስለ ትክታክ ማቀው ነገር የለኝም። ፊቷን ቀይራ ምናምን ነገር ልክ እንዳሸንጓሊ ታደርጋ ስዘፍንልን ነበረ ለብሩኬ ማለት ነውና፣ እሷ ሴትዮ በጣም በጣም በጣም በጣም ያሳቀችኝ። ብቻ አፍቃሪ ጠንፊዎችም ኮመንት ላይ ተንጫጩ፣ ፍቅራቸውን ገለጡ። በቃ ይሆና ሌለ ቡርኬን በአካል ያገኙት ያክል ነው የመሰላቸው። አቤት መንጫጫት፣ አቤት መንጫጫት እና በጣም ያሳፍራል። እውነቴን ነው የምላችሁ። ማለት የሰውን ህይወት ምናምን ነገር ሳታውቁ እንደዛ አትንጫጩ፣ በደረሳችሁበት እንደ ውሻ አትጩሁ። በቃ የራሳችሁን ሰው ያዙ። ምንድን ነው እንደዝም ሆነ ረበ። በእመቤቴ ስም ተረጋጉ። መረጋጋት ጥሩ ነው። ቡርኬ ያለ ኃይሜ አያምርም፣ ኃይሜም ያለ ቡርኬ አታምርም። እውነቴን ነው የምላችሁ። እውነት እምላችሁ ምንም ነገር ቢሰሩ ሚያምርባችኋል። አሁን ትናንትና ያደረጉት ነገር በጣም ለእኔ ታምር ነው የሆነብኝ። ታምር ነው የሆነብኝ። እሱ አዛ ጋ አይቶ ብለ የወንድሟን ጓደኛ እያስለቀሰች ነው፣ እሱ ደግሞ እዚ ጋ የራሱን ጓደኛ በአናቱ ታጉሏል ከነማለው ውዶች። በጣም ይቅርታኒ አልቻልኩም። ማለት በቃ አንዳንድ ጊዜ በቃ ነገሮች ታቅሜ በላይ የሆኑና በቃ ያስቁኛል። የማውራት ራሱ አልችልም እና ግን በጣም ይቅርታ። ሐሳቤን ያለ ሳቅ የምገልጽበት ቀን ነው የናፈቀኝ የምር። እንዲህ በጣም ይገርመኛል እና ለማንኛውም ምንም ማድረግ አይቻልም። ይሄ የእኔ ተፈጥሮ ነው፣ አልችልም በቃ። ብሩኬና ሀይሚ ይመቻችሁ። በትናንትናው ነው፣ በአርቡ አርብ ቀን ነው። አርብ ቀን በጣም ፈታ ነው ያደረጋችሁኝ ሁለታችሁም ማለት ነው። በጣም ነው የገረመኝ። እሱ ደግሞ እምር ብሎበታል፣ እሷም አምሮባታል። እሱ ጠጉሮን ፍሪዝ አድርጓል፣ ምናምን በቃ ዝንጥ ብሎ ለባብሶ ምናምን ነገር። እሷ ደግሞ ጠጉሯን ፈታ ምናምን እንደዚ ለቀቅ አድርጋ፣ አላቅም ብቻ የሆነ ውበት ጨምሮባታል። ብቻ የትናንትናው ነው የትናንትና በሚገርም የሚገርም ነገር ነው የሚገርም በምሽቱ የሚገርም ነገር ነው ምሽት እኔ በጣም ማታ ላይ ቁጭ ብዬ እንደ ጅል ስስቅ ስስቅ ስስቅ በቃ የመጨረሻ ራሴን ሲያመኝ ተነስችተኝ በተለይ ደግሞ አስባችሁታል በዝም ሙቀት በዝም ሙቀት ብቻ አንድ ቀን እነዚ ሰዎች አውጥተው እንዳይጥሉኝ የምር እኔ በጣም እኮ ቤት ውስጥ እንዴ እንዴ የምጮበትም ሰዓት አለ እንደዛ ሳላስበው ምናምን ኦቨር ስስቅ ለማንኛውም ውዶቼ ሀሳብ አስተያየት ካላችሁ በኮመንት አስቀምጡ። ላይክ ሼር አድርጉ። ይመቻችሁ።